ሳዝንና ስድስት ስሜቴን እንዳንቺ የማወራሁ ሳጣ አስታውስሻለሁ ወዳጄ ወዴት ነሽ ልፈልግሽ ልምጣ የትነሽ የትነሽ የትነሽ

ያው እናንተ ስለረዳችሁ በቃ በጣም የማመሰግነው ቤተሰቦች በጣም የሚወደው እና በቃ በእናንተ ድጋፍ ነው እስከዚህ ደረስኩት፣ ለዚህ ደረስኩት። እናንተ ባትደግፉ እነዚህንም ራሱ በጣም የማመሰግነው በሆነ በጣም ደገፉ። እናንተም ስለደገፋችሁ በጣም የማመሰግነው ቤተሰቦች እና በዛ ላይ እናንተ ስለደገፋችሁ በጣም ራሱ አሁን ዛሬ በጣም ደስኛ ነኝ። ከባለፈው በጣም ደስኛ ዛሬ በሆነ እሆነ በጣም ደስ እንግዲህ ስለደገፋችሁ፣ አይዞም ያላችሁ እናመሰግናለን። ባይሞላም ስላልሞላ ብቻ አይመሰገንም አይባልም እና እግዚአብሔር ያውቃል። ስለሁሉ ቀን ውስጥ የተቀረቸሆን ወጠንም በእኛም ብቻ ሳይሆን እስከዚህም ያደረሱን ቤተሰቦቻችን ናቸው እና ሰላም እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁ? እግዚአብሔር ይመስገን። እኔም የኔ አካልም ደህና ነው፣ እግዚአብሔር ይመስገን። ደህና ነን ነን ሁላችንም ሰላም ነን። ያው እንግዲህ ሰላም በላችሁ። በመጀመሪያ ሰላም እንዴት ናችሁ? የተወደዳችሁ የተከበራች የተከበራችሁ ውድ ውድ ቤተሰቦቻችን ደህና ናችሁ? እግዚአብሔር ይመስገን። እኔ በጣም ደህና ነን፣ ዳጊም በጣም ደህና ነው። አዎ በጣም ደህና ነን፣ እግዚአብሔር ይመስገን። ያው ዛሬ ወደ እናንተ የመጣ ነው ቤተሰብ። እንግዲህ ቦርሳውን አይታችኋል፣ ያው እንደሚገምቱት ተስፋ እናድርጋለን። ያው በመጨረሻም ወደነ ሰኑ ቤት ልንሄድ ነው፣ በድጋሚ ማለት ነው። አዎ በድጋሚ ያው፣ ያንን ደስ የሚል ጊዜ አሳልፈን ነበር ከነሰኑ ቤተሰብ ጋር ካስታወሳችሁ፣ እና ዛሬም በድጋሚ እነሱ ቤት ልንሄድ ነው። እንግዲህ ቤት ያሉት ልጆች አሉና፣ ያው ጻን ልጅ አለች ሰኑ ጋር እኩያው ነች እሷ ናት ያለችው እና ቤት ልንሄድ ነው እነሱኑ ጋር ማለት ያው ብር አግኝተን ምናምን አይደለም፣ አምሉተን ምናምን አይደለም። ቤት ምን የሄደው አምሉተን ምናምን ነው። ግን ያው ሰኑ የተቀጠቀችን ስለሆነ ነው። እና ያው ሄዳለው ነው ሄዳለው ያለች ስላስፈራራችን ብቻዋን ከምትሄድም ብለን ነው። አዎ ይሄ የመጀመሪያችን አይደለም። ወደነሰኑ አካባቢ ስንሄድ የሁለተኛችን ነው ግን ሁለቱንም ያው ለጥሩ ነገር አልሄድንም። ማለት ማለት በሰላም አለ አንደኛው ሰኑ ጠፍታ፣ አሁን ደግሞ ችግር አጋጥሞ፣ ቤተሰቦቻቸው የሰኑ ቤተሰቦች የኛ ቤተሰብ እንደማለት ናቸው። ምን አይነት ሁኔታ ላይ እንዳሉና እዛ አካባቢ ያለውን ነገር ጠይቀን እኛ እግዚአብሔር ይመስገን ቤተሰብ እናንተንም ልብ ከልብ እናመሰግናለን መሰገናለን። ይሄንን ቪዲዮ አይታችሁ ምናምን ከዚህ ቀደም ባለውም ስላገዛችሁን ከልብ እናመሰግናለን። ምንም እንኳን ካሰብነው ነገር ባንደርስም ማለት ነው እና የተቻለንን ነገር አድርገናል። አሁንም እያደረግን ነው። ይሄ ሁሉ የሆነውም ደግሞ በእናንተም ጭምር ስለሆነ ከልብ ከልብ እናመሰግናለን። እግዚአብሔር ያክብርልን። ማለት በትንሹም እያገዛችኋላችሁ እግዚአብሔር ትንሽ የሚባል ነገር የለውም እና እግዚአብሔር ይባርካችሁ። ማለት ያው እንደምናገኝ እንደምትረዱን አውቃለሁ፣ እርግጠኛ ነን። እና ያው ከሰኑ ሳናስብ ከምትሄድ ብለን አንድ ላይ ያው ሁለት ቀን ሶስት ቀን አካባቢ ነው የምናድረው ያው እኛ በጊዜም ልንመጣ እንችላለን። ያው እንትን ኦንላይን ትራንስፈር ካልተቻለ ካሽም ልናወጣ ስለምንችል ልንመለስም እንችላለን። እኛ ያው በትራንስፈር ነው ትራንስፈር አድርገን ነው እና የምናስተላልፈው ብሩ። እና ያው ብሩ አልሞላም፣ ግን ምንም አማራጭ ስላጣን ነው። ቤተሰብ ማለት ያው መለመን ነው። ከዚህም በኋላ ያለን ያው ብር ካላገኘን ለሰኑ የዳውን ክፍያ ካገኘን እንከፍላለን ። ካላገኘን ደግሞ ምንም አማራጭ የለም እግሩ ላይ መውደቅ ነውና። አዎ ያው አንድ ወር ብቻ ታገስ ምናምን ብለን ወይም እንደምንችል እናደርጋለን። ግን ካልሆነ እንግዲህ ቤተሰብ እንጃ ምን እንደምናደርግ አላውቅም። ቢያንስ ያለን እጃችን ላይ ያለ ነው። አስተላልፈንም ከሰራ እሺ፣ ካለልን እንትን እንላለን። ቤተሰብ እስቲ እንሞክራለን። አዎ አዎ ያው ስንወጣ ያው እናንተንም አክብረን ነው። ምክንያቱም እኛ እንደዚህ ደረጃ ያደረሳችሁ ሰዎች ሰኑንም ዝም እንደማትሉ ስለምናቅም ጭምር ነው። እናም እናንተም የቻላችሁትን ያደረጋችሁ ያላችሁ ቤተሰቦቻችንንም በጣም እናመሰግናቸዋለን። ያው ሁሉን ነገር አሳክተን ማለት እኛ በእኛ ብቻ የሚሆን ነገር ነው፣ አንድ ላይ አሳክተ ነው ደግሞ ለማመስገን ወይ ደስ ብሎን የምንመጣ እንደሚሆን በጣም እርግጠኛ ነው። እንደ እግዚአብሔር ፍቃድ ያው ማለት ብዙዎቻችሁ የተጨናነቃችሁ ነው። በጣም እኛም ተጨናንቀናል። እኛ ስለምትጨናነቁ ለሰኑ እንደዚህ ቦታ ስለሰጣችሁ ለሰኑ በጣም እናመሰግናለን። አሳይታችሁናል ቤተሰብ እንዳለን፣ ለሰኑም ቤተሰብ እንዳላት በጣም አሳይታችኋል። እግዚአብሔር ይመስገን ስለ ሁሉም። ማይቻል ነገር የለምና፣ ያው ነጋችንን አናቅም፣ ሁላችንም ምን እንደሚፈጠር አናቅምና ማን ያውቃል ሊ ልናገኝም እንችላለን ላናገኝም እንችላለን ካላገኘን እንግዲህ እንደዛ ማለት አልፈልግ ማማረት አልፈልግም ግን በቃ እንደሚሆነው ማለት ካገኘን አገኘን ካላገኘን እንግዲህ እግዚአብሔር ያለው ነው የሚሆነው እግዚአብሔር ያለው ነው የሚሆነውና ነገሮችን በጸጋ የመቀበል ግዴታ ውስጥ መግባታችን አይቀርም ግን ደግሞ ያህን እንዲሆን ቤተሰቦቻችን የሚፈቅዱ አይመስለኛል እሱ መልክ ነው እስከዚህ ይህን ያህል ርቀት መታችሁ ደግሞ ያ ነገር እኔ እናንተ ያላችሁ ነገር የሚሆን አይመስለኝም። አንተ እንደዛ የሚፈጥር ይመስለኛል። እኔ እንጃ። እኔ አይሆንም ይያስ ማለት የምናገኝ ይመስለኛል ማለት ምክንያቱም እናገኛለን ያልኩበት ምክንያት ቤተሰብ አላት፣ ብዙ ሰው አለ፣ ብዙ ሰው የተጨነቀ አለ። እግዚአብሔር ይባርካችሁ፣ በጣም እናመሰግናለን። እና ያው እናንተንም አስደስተን ሰኑም ወደ ደስታዋ ወደ ፈገግታዋ እንደምን እንደምንመልስም እንደምትመለስም። አዎ አዎ ሀምሳ ሎሚ ያው ለአንድ ሰው ሸክሙ ነው ለሀምሳ ሰው ጌጡ ነው ይባላል። እና ቤተሰብ ሁላችንም ተረባርበን የሰኑን ፈገግታዋን ደስታዋን እንመልስላት። እንደምንመልስላትም እርግጠኛ ነኝ። እስካሁን ላገዛችን ሁላችንም ከልብ ከልብ እናመሰግናቸዋለን። እና ዛሬ ያው ሰኑ በዚህ አጋጣሚ ሰኑ በጣም ደስ ብሏታል። ማለት ሳታስብ ነው እና ሀሳብ አምጥተን ቀኑ እየመሸ ነው፣ ያው አመሻሹን ነው እና ይህም ቪዲዮ የምንቀርጸው ያው እና ሰኑ ነግረናት በጣም ደስ ብሏታል። ልብስ ያዘጋጀሽ ነው እስከምታዘጋጅ እኛ ደግሞ ማስጀመሪያ እንስራ ምናምን እንደምንሄድ ለተመልካች ንንገር። እንዳትጨናንቁ ነው በነገራችን ለቤተሰብ እና በዚሁም እንድታውቁ ነው። እና ያው ሰኑ በጣም ደስ ብሏታል። ይሄኔ እሷንም እዚህ ቪዲዮ ላይ የምናስገባት ይሆናል። ቤት ሄደን ጠርተን ወደ ውጭ እየወጣን እየሄድን ያለውን ነገር እናሳያቸዋለን። እዛም የሚፈጠረውን ነገር እናያለን። እስቲ እግዚአብሔር ይፍቀድ። አዎ አሜን። እና እስቲ እስከ መጨረሻው ድረስ ቪዲዮ እንድትከታተሉት ከልብ ከልብ እንጠይቃቸዋለን። አዎ፣ እና ቤተሰብ ተከታተሉ። ያው ሰኖ ወደ ፈገግታዋ እንደምትመለስ መቶ በመቶ እርግጠኛ ነኝ፣ እንደምናደርገው እርግጠኛ ነኝ። ዛሬ ማልቀስ አንፈልግም፣ ለማልቀስም አይደለም የሚመጣ ነው። ዛሬ በፈገግታ ነው እንደምናገኝ እርግጠኛ እንድንሆን አርጋችናል፣ ቤተሰብ እና ለዛ ማልቀስ ከዚህም በኋላ የለብንም፣ አናልቅስም ና ያው ሰኑ ጋር አሁን ሰኑ እንጠራለን ሁን እስኪ ሰኑ ቃል ደስታዋን ሁሉም ነገር ታወራለች ተከታተሉ ሰላማችሁ እያላችሁበት ይብዛላችሁ እንወዳችኋለን ተከታተሉ እሺ እና ውድ ቤተሰቦቻችንን ከትንሽ ደቂቃ በኋላ ተመልሰን መጠናል ሰኑ ትንሽ አስጠብቃናለች ሰኑ ነይ ነይ ሰኑ ነይ ቶሎ በይ። ደስ ብሏታል በጣም ብልም ከምላችሁ በላይ ደስ ብሏታል። ቤተሰብ እንግዲህ ማለት በዚህ ሰዓት አለንን ደስኛ በማለታችን እናንተም ስታደርጉላት የነበረውን ነገነገር ስለነገና በጣም በጣም ደስ ብሏታል ተመልሰው ከልጥበት

አስታውስሻለሁ ወዳጄ ወዴት ነሽ ልፈልግሽ ልምጣ የት ነሽ የት ነሽ የት ነሽ እኛ

ምን ተሰማችሁ ሆኖ? በጣም አሁንማ በጣም ደስኛኝ ደስ፣ ሰዎች ስለደገፋችሁ በጣም በጣም አመሰግናለሁ። በጣም ስለደገፋችሁ ሃይዙ አላችሁ፣ ቻይ ሰኑ ጸልይ ጸልት ግቡ ቻይ አላችሁ። በእውነት በጣም የማመሰግነው ባለፍልየት በቃ በጣም ተጨንቀ ራሱ ብዙ ነገር አስብን ነበርኩ ያሰብኩ፣ ግን ያው እናንተ ስለረዳችሁ በቃ በጣም የማመሰግነው በሰዎች በጣም ወደው እና በቃ በእናንተ ድጋፍ ነው እስከዚህ ደረስኩት፣ ለዚህ ደረስኩት። እናንተ ባትደግፉ እነዚህንም ራሱ በጣም አመሰግኖ በሆነ በጣም ደገፉት። እናንተም ስለደገፋችሁ በጣም አመሰግኖ በቤተሰቦች እና በዛ ላይ እናንተ ስለደገፋችሁ በጣም ራሱ አሁን ዛሬ በጣም ደስኛ ነኝ። ከባለፈው በጣም ደስኛ ዛሬ በእውነት በእውነት በጣም ደስ ይላል። እንግዲህ ያው ስለደገፋችሁ አይዞም ያላችሁ እናመሰግናለን። ያው ባይሞላም ያው እና ስላልሞላ ብቻ አይመሰገንም አይባልም። እና ያው እግዚአብሔር ያውቃል ስለሁሉ። ያው ባይሞላም እርግጠኛ ነኝ ይሞላል፣ አይደለ ስንት ቀን? አምስት ቀን ነው ያለን አይደል? በእኛም ብቻ ሳይሆን እስከዚህ የሚያደርሱ ቤተሰቦቻችን ናቸውና እርግጠኛ እናንተንም እናመሰግናለን ለውላችሁ ለምትጠይቁት ሰኑን የምትጠይቁ የምታግዙ፣ እግዚአብሔር ይባርካችሁ። እዚህ ብትሆኑ ኖሮ ቢያንስ ውለታ ከፋ ያደረገን ነበር፣ ብድር መላሽ ማለት ነው እና እግዚአብሔር ይባርካችሁ። ለሰኑ ብዙዎቻችሁ ያው ለሰኑ ተጨንቃችሁ ምናምን አዝናችሁ ለሰኑ እነዚህ ማድረጋችሁ ትልቅነት ነው፣ በጣም ትልቅነት ነው እና ሰኑ ምርጥ ጥሩ ቤተሰብ እንዳላት አሳይታችኋለሁ። ሰኑ እንደዚህ ቢያንስ እንድትረጋጋ አድረጋት ነገር ቢኖር የእናንተ ብርታትና የእናንተ ስራ ነው እና እግዚአብሔር ይዋርካችሁ። በቃ እግዚአብሔር ይዋርካችሁ። ከልቤ ነው የምወዳችሁ፣ ማርያም ከልቤ ነው የምወዳችሁ። እግዚአብሔር ይዋርክልን። እኔ እንጃ ቃል ያጥረኛል። እንደ እናንተ አይነት ቤተሰብ ስላለን እኛ በጣም ደስተኛ ነን። እናመሰግናለን ሁላችሁንም፣ አይዞም ያላችሁም ምትሉት ነገር ካለ አይ እኔ በጣም ደስ ብሎኛል። በዚህ ልክ አልጠበኩም ነበር፣ ግን ደግሞ በቃ ብቻ በጣም ደስ ብሎኛል እና እዛ ስቴጂ ማን ማን ነው? እስኪ ስለ ጉዳዩ ንገሪያቸው። ቤት አሁን ስንሄድ ማንን እንደምናገኝ ነገር እኛ ይህንን ነገር እንሂድ ከማለታችን በፊት ምን አስበሽ ነበር? ቅድም እያለሽ ነበር እና ሌላ ነገር አስቤ ነበረ። ምን ማለት እኛን ጥለሽ ልትሄጂ አስበሽ ነበር? ድሮ ሁሉም ነገር ያልፋል። ጠንካራ ስቶኝ ነው ሁሉን ነገር ምታልፉ እና በቤተሰብ ያው ብዙዎቻችሁ እናመሰግናለን። ያው ስለ ሰኑ ተቀጋችና እንደዚህ ስላደረጋችሁ እዛን ደርሰን ደግሞ ያለውን ነገር በደንብ በደንብ እናሳያቸዋለን። ያው ሰኑ ያለውን ነገር ተሳክቶ እግዚአብሔር ፈቅዶ መጠን እንድናመሰግን እግዚአብሔርን ያርጋያል። አሜን። ቢያ እና ደስ ብሎን ሰኑም ተበግተዋ ተመልሶ ስቃ ወደ ቤት እንድትመለስ እ እኔ እና እምትለው ነገር ካለ እኔ ያው ከላውራ ከልብ ከልብ እና እናመሰግናቸዋለን እንወዳቸዋለን። እና ያው እግዚአብሔር ይስጥልኝ። ያልሞላውንም እንደምናሞላ እንደምታግ- ያው ማስቸገር ሆነብን እንጂ ያው በጣም ይቅርታ ቤተሰብ ስላስቸገር ናችሁም እና ማለት ትንሽም ባይሆንም ያው ትንሽ ነው የሚባለው ባይሞላም እንግዲህ ብዙ ቢቀርም ትንሽ ብሎ ነበር ማለት ያለብን ምንም ምንም ብዙ ቢሆንም ትንሽ ነው የምንለው እና ለእኛ ትንሽ ነው እንደምናደርገው እርግጠኛ ነው። ለዛ ነው ትንሽ ነው የምለው እንጂ ብዙዎቻችሁ አራት መቶ ሺህ ሲባል በጣም ብዙ ነበረ ያሰባችሁት፣ ግን ያልፋል። በቃ ስለሚያልፍ ምንም ነገር ያልፋል። የምን ሚሊዮን ብር አይሆን ያልፋል። ያገኛል፣ ይገኛል። ዋናው ጸሎትና መተማመን፣ ያው ከተጋገዝን ደግሞ ልናደርገው የምንችለው ነገር ነው። ቢተባበሩት ሁሉም ነገር ቀላል። ለዛም ነው እናንተን በመተማመን ነው፣ እናንተ ጋር ይዛናት የመጣ ነው እንጂ እኛ ብቻ ይህንን የሚያህል ነገር ለማድረግ እኔም እሱም ብቁ እንዳልሆነ እናቃለሁ። ብቻ ፈጣሪ አግበው እናንተን ታክሉ ታክላችሁበት ነው እዚህም የደረስነው፣ ከዚህም በላይ የምንደርሰው ማለት ነው። ለዛም ከዚህ በኋላ እንደምታደርጉ ድጋፍ ቤተሰብ እንግዲህ፣ የኔ አካል ቤት ቦርሳ አለ እንሄዳለን እነሱ ወስደን ያው እንደዚህ ሻምፓ የያዝነው ሶስት ቀንም ሊያቆየንም ከዛ በላይ የሚያቆየን ስለሚችል አናውቅም። አናደረን የማያሳደረን ነገር ቆን እንላን ይችላል። በዛ ነውና ያው ሪዘርቭን የያዝነው እና እስኪ ሄደንም ያለውን ነገር እዛ ያለ ነው ሁሉም ነገር እናሳያቸዋለን። ሰም ደስ ብሎሽ ፈገግ ብለሽ ቻው በያቸው፣ ደስ ብሎሽ ፈገግ ብለሽ ምንም ማልቀስ ማዘን ከዚህም በኋላ አይኖርም። በእውነት ከዚህ በኋላ አይሆንም፣ በቃ አይኖርም ማለት ነው። እና አሁን በጣም ደስ ብሎኛል። በቃ ደስ ይላል እኮ ስለምትሄድ ደስ ብሏታል። ቤትም ስለምትሄድ ሞር በጣም ደስ ብሏታል። እስቲ እንወዳቸዋለን፣ ከልብ ከልብ እንወዳቸዋለን። እስቲ በቃ እኛ ያው እንደምታዩ፣ እስቲ አሳያቸው ካሜራ፣ ስለ እንዲህ ነው፣ በዚህ ነው የምንሄደው። ያው ገጠርም ስለሆነ እዚህ ነው የምንሄደው ጫማ ማረግ ብለን እስቲ ተከታተሉ። ሰላማችሁ።